ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 14 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሰሜን ወሎ ዞን በሀብሩ ወረዳ መርሳ ከተማ አስተዳደር የፋኖ ቤተሰብ ቤቶች በአገዛዙ ሎሌዎች ተቃጥለዋል። በሁሉም የአማራ ክልል አካባቢዎች ውጊያዎችና ስቦ ማስከዳቱ እንደቀጠለ ነው። ዝርዝር መረጃ አለን። በመካከለኛው ምስራቅ ላሉ ጦርነቶች በወታደርነት እየተሸጡ ያሉ ኢትዮጵያውያን አሉ መባሉ ተሰምቷል። ጅቡቲና ኢትዮጵያንን ምን አገናኛቸው የሚለውን ይዘናል። ዶናልድ ትራምፕ የኢትዮጵያን የህዳሴ ግድብ በአሜሪካ የገንዘብ ድጋፍ የተገነባ ነው ማለታቸው እያነጋገረ ነው። የእስራኤል ጦር ኢራንን ለማጥቃት ለዓመታት አቅዶ መዘጋጀቱን አስታውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና የኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክና ሼር በማድረግ አሁን ሆኖ ቤተሰብ ይሁኑ። በሰሜን ወሎ ዞን በሀብሩ ወረዳ መርሳ ከተማ አስተዳደር የፋኖ ቤተሰብ ቤቶች በአገዛዙ ሎሌዎች ተቃጠሉ። በሰሜን ወሎ ዞን ሀብሩ ወረዳ በመርሳ ከተማ አስተዳደር የነበሩ ፋኖ ቤተሰቦችን ቤትና ንብረት እስከ ሰባት ትውልድ በመቁጠር ሙሉ ንብረታቸውንና ቤታቸውን በማቃጠል በወለግ አዲስ አበባና ች ክልሎች የታየውን አማራን እረፍት የመንሳትና ሀብት ንብረቱን የማውደምና ተመጽዋች የማድረግ ተግባር በአገዛዙ የጸጥታ ኃይሎች አማካኝነት ተፈጽመዋል። የመርሳ ከተማ አስተዳደር ከንቲባ ፀሐይ መጥለቋን ተከትሎ ሰው ወደ ቤቱ ከገባ በኋላ ምሽትን ተገን በማድረግ ተጠርጥረው የታሰሩ ንጹሐንን በማውጣት እንዲረሸኑ ትዕዛዝ ይሰጣል። እንዲሁም አስክሬናቸው ጅብ በልቷቸው እንዲቀር በማድረግ ተግባር ላይ ተሰማርተዋል። ይህ ሁሉ በንጹሐን ላይ የሚፈጸመው ግፍ አልበቃቸው ብሎ የፋኖን ቤተሰቦች ቤትና ንብረት ማቃጠሉን ዋና ተግባራቸው አድርገው ተያይዘውታል። ከውስጥ በደረሰን መረጃ መሰረት ገና ቤት ማቃጠሉንና ንብረት ማውደሙን ስራ እየጀመሩና ከዚህም በላይ አጠናክረው የሚቀጥሉበት መሆኑ ተረድተናል ሲል መረብ ሚዲያ ዘግበዋል። እስካሁንም የአምስት አባወራዎች ቤት መቃጠሉን የተሰማው ከዚህ በተጨማሪ በሚሊሻ መሪነት ንብረቱ ያልተዘረፈ ያልተደበደበ የከተማው ነዋሪ የሌለ መሆኑን ማህበረሰቡ የሚናገረው ግልጽ ሀቅ ነው። ስለሆነም በመርሳ ከተማ አስተዳደር የሚፈጸመው ዘግናኝ ግፍ መጠኑ ሰፋ ያለ ሲሆን በዚህ ወንጀል የጥፋቱ ተባባሪ የነበሩ አመራሮችና ሚሊሻዎች ንብረታቸውን ለመሸጥ በማስማማት ላይ እንዳሉ ተገልጿል። በሁሉም የአማራ ክልል አካባቢዎች ውጊያዎችና ስቦ ማስከዳቱ እንደቀጠለ ነው። ትናንት ማታ ማለትም ሰኔ 13 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ7 ክፍለ ጦር ድል ተቀናጅተዋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 ክፍለ ጦር ቃኞች ባደረጉት የደፈጣ ውጊያ ከካርካሜና ሆራ አካባቢ የብልጽግናን ሰራዊት ከቀኑ 12 ሰዓት እስከ አንድ ሰዓት በቆየ አውደ ውጊያ ከባድ ኪሳራ አድርሰውበታል። በአውደ ውጊያውም በርከት ያሉ ጥርጥር፣ ክላሽ፣ ስናይፐር ጨምሮ መማ ለማድረግ ተችሏል። በሌላ በኩል ዛሬ ሰኔ 14 2017 ከንጋቱ 12 ሰዓት ደግሞ በአርበኛ ከበደ ሀብቴ ደመላሽ ሻለቃ ባደረጋቸው መብረቃዊ ጥቃት ፈርዶ ሀብ ቀበሌ መሽጎ የነበረውን ባንዳ ሚልሻ ሲያሯሩጡት አርፍደዋል። 300 የክላሽ ጥይት፣ 400 የብሬን ጥይትና ና 30 ወታደራዊ ጥርንፍ፣ ሰባት የእጅ ስልክ መማረክ ተችሏል። የብልጽግናው ኃይልም የደረሰበትን ዱላ መቋቋም ሲያቅተው ሬሳውን እንኳን ሳያነሳ ወደ አጣዬ ከተማ ፈርጥጧል። እንዲሁም በኩል መስክ አንጎት ቀጠና በተደረገ የደፈጣ ጥቃት አንዲት የብልጽግና ቀንደኛ ባለስልጣንን ጨምሮ ከአራት በላይ የአገዛዙ ሚሊሻ አባላት ሲገደሉ ሶስቱ ቆስለዋል። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ አሳምነው ኮር ተከዜ ክፍለ ጦር ሁለተኛ ሻለቃ ቃኞች ባደረጉት የደፈጣ ጥቃት በአገዛዙ የሚሊሻ አባላትና የራስ አንጎት ወረዳ የብልጽግና ባለስልጣን ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሰዋል። በላስታ ጀኔራል አሳምነው ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር ሁለተኛ ሻለቃ ቃኞች ሰኔ 13 2017 ዓ ም ራስ አንጎት ወረዳ አሁን ተገኝ ልዩ ስሙ በአባሳት ከምትባል ቦታ ደፈጣ በመያዝ ለአንድ ሰዓት በወሰደው ጥቃት አንዲት ሴት የወረዳ የብልጽግና ባለስልጣንን ጨምሮ ከአራት በላይ ዛዙ ዙፋን አስጠባቂ የሚሊሻ አባላት ሲደመሰሱ፣ ሶስቱ ከባድ ቁስለኛ፣ እንዲሁም በዚህ የደፈጣ ጥቃት ሶስት ምስል፣ ስድስት ቦምብ፣ አራት ካዝና፣ ሶስት የወገብ ት። ከ1800 በላይ ተተኳሽ ተማርኳል። የብልጽግናው አገዛዝ በደብረ ማርቆስ ህዝብን ሰልፍ በማስወጣት ሊጨፈጭፍ እንደሆነ መረጃዎች ደርሰውናል ሲል ፋኖ አመልክቷል። ስለዚህ በዚህ ሰልፍ ባለመገኘት የራሳችሁንም የህዝብንም ድምፅ እንድታከብሩ ያሳሰብን፣ ይህን ተላልፎ በሚገኝ የሰልፍ አስተባባሪ አካል ላይ እርምጃ የምንወስድ መሆኑን እናሳውቃለን ሲል ፋኖ እስቲ በላለሙ ተናግሯል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ በብርጌዱ ቃኝና መሐንዲስ አባላት ድጋፍና ክትትል አምስት አድማ በተናና አንድ የመከላከያ አባል የኦሮሞ ተወላጅ ማስከዳት ተችሏል። እነዚህ የከዱት ወታደሮች እኛ ስልጠና ላይ እያለን ፋኖ ዘራፊ ነው፣ የእናቱን መቀነት የሚፈታ ስርዓት አልባ ነው እያሉ ስም እንደሚያጠፉ፣ እንዲሁም ከርታችሁ ብትወጡ ለምን ገባችሁ ለምን እስካሁን ተዋጋችሁን በማለት በበቀል ይገሏችኋል፣ ንብረታችሁን፣ መሳሪያችሁን ይቀሟችኋል ተብለናል ብለዋል። አክለውም አሁን ግን ጠላት እንደሚያወራው ሳይሆን እኛ ከርተን ከወጣንበት ከተማ እስከ ባህር ዳር ብርጌድ ካምፕ እስክንደርስ በልዩ እንክብካቤና ትብብር ጥቃታችንና ትጥቃችንና መሳሪያችንን ማንም አልነካብንም፣ ለመታገልም ተፈቅዶልናል ሲሉ አስረድተዋል። ከጅቡቲ ውጡ የተባሉና መሄጃ ያጡ ኢትዮጵያውያን ለሁቲ አማጼ በግዳጅ ለታጣቂነት እየተመለመሉ ነው። የጅቡቲ መንግስት ካሳለፍነው ሚያዝያ ወር ጀምሮ ህገወጥ ስደተኞች ናቸው ያላቸውን በሀገሩ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ወደ ሀገራቸው ጠርንፎ የመመለስ እንቅስቃሴ ውስጥ ነው። በዚህ የጅቡቲ መንግስት አስገዳጅ ትዕዛዝ ውስጥ ግን ሰላማዊ መመለሻ ሀገር የለንም ያሉ ኢትዮጵያውያን ሸሽተው ከተደበቁባቸው ቦታዎች እየተለቀሙ አስገዳጅ በሆነ ሁኔታ ለሁቲ አማጺ ቡድን በታጣቂነት እየተመለመሉ እንደሆነ ዞብል ፖስት ደረሰኝ ያለውን መረጃ ዋቢ አድርጎ አስፍሯል። ጅቡቲ በግዛቷ የሚኖሩ ህጋዊ መኖሪያ ፍቃድ የሌላቸው ኢትዮጵያውያን ስደተኞች ወደ ሀገራቸው እንዲመለሱ ያስቀመጠችው ቀነገደብ መጠናቀቁን ተከትሎ የሀገሪቷ ፖሊስ ኢትዮጵያውያንን ከያሉበት እያሰሱ በመያዝ እስር ቤት የማስገባት ዘመቻ ከፍቶ እንደነበር ባሳለፍ ነው የግንቦት ወር መጨረሻ አካባቢ ዘግበን ነበር ጅቡቲ ህገወጥ ኢትዮጵያውያን ስደተኞች ከግዛቷ እንዲወጡ ትእዛዝ ካስተላለፈችና የተሰጠው የመጨረሻ ቀነገደብ ከተጠናቀቀ በኋላ ሴቶችና ህጻናትን ጨምሮ በርካታ ኢትዮጵያውያን ጋላፊና ደዋሌ ተብለው በሚጠሩ የድንበር አካባቢዎች አቋርጠው ወደ ሀገራቸው መመለሳቸውን ኦሌስት አፍሪካ የተሰኘ ድረገጽ የኢትዮጵያ ባለስልጣናትንና የተራዶ ድርጅት ሰራተኞችን ዋቢ አድርገው ዘግቦ ነበር። ይሁንና ዛሬም ድረስ ህጋዊ የመኖሪያ ፍቃድ የሌላቸው በርካታ ኢትዮጵያውያን በጅቡቲ የሚገኙ ሲሆን ከስምንት ሺህ በላይ የሚሆኑ በወጣትነት ዕድሜ ላይ የሚገኙ ኢትዮጵያውያን ስደተኞች መረጋጋት ወደሌለባት ኢትዮጵያ ከምንመለስ ቀይ ባህርን አቋርጠን ወደ መካከለኛው ምስራቅ እንገባለን በሚል በጅቡቲ የተለያዩ መጋዘኖች ውስጥ ተደብቀው እንደሚገኙ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ወደ ሀገራችን አንመለስም ያሉት እነዚህ ኢትዮጵያውያን ስደተኞች የጅቡቲ መንግስት ወደ ሀገራቸው ጠርንፎ እንዳይልካቸው ለጅቡቲ የጸጥታ ኃይሎች ከቤተሰቦቻቸው ገንዘብ እያስላኩ እንደሚከፍሉ ተጠቁመዋል። በጅቡቲ ተደብቀው ከሚገኙ በርካታ ኢትዮጵያውያን መካከል ወደ መካከለኛው ምስራቅ ሀገራት ለመሻገር ከህገወጥ ወጥ የሰዎች አዘዋዋሪዎች ጋር እየተደራደሩና ና ከቤተሰቦቻቸው ገንዘብ ለማስላክ እየተጠባበቁ ሲሆን ይህንን ማድረግ ያልቻሉ ደግሞ ከሁቲ አማጽያን ጋር ግንኙነት ባላቸው ደላሎች አማካኝነት ለታጣቂ ቡድኑ በግዳጅ ተላልፈው እየተሰጡ ይገኛሉ። ከዚሁ ጋር ተያይዞ በየመን በስፋት የሚንቀሳቀሰው የሁቲ አማጽያን በአልሸባብና በኤደን ባህረ ሰላጤ ከሚንቀሳቀሱ የጦር መሳሪያ አዘዋዋሪዎችና ደላሎች ጋር በትብብር እንደሚሰራ ከጥቂት ወራት በፊት ተቀማጭነቱ በዱባይ የሆነው ኤአይ አክባር አልአን የበይነ መረብ ሚዲያ ያወጣው የምርመራ ዘገባ ያመላክታል። የሁቲ ታጣቂዎች ከአልሸባብና ህገወጥ የጦር መሳሪያ አዘዋዋሪዎች ጋር የፈጠሩት ግንኙነት ቡድኑ በኢትዮጵያ ጎረቤት ሀገራት ከሚንቀሳቀሱ የታጠቁ ኃይሎችና የዓለም አቀፍ የወንጀል ቡድኖች ጋር በትብብር እንደሚሰራ የሚያመላክት ሲሆን ሁኔታው በጅቡቲ የሚገኙ ኢትዮጵያውያን ስደተኞች ለሁቲ አማጽያን በግዳጅ በታጣቂነት እየተመለመሉ ነው የሚለውን መረጃ የሚያጠናክር አድርጎታል። ጅቡቲ በርካታ ኢትዮጵያውያንን ህገወጥ ናችሁ በሚል ባልተለመደ ሁኔታ ከግዛቷ ለማባረር የወሰነችው የአብይ አህመድ መንግስት ከጅቡቲ በተጨማሪ የወደብና የባህር በር አማራጮችን የማፈላለግ እንቅስቃሴ ውስጥ መግባቱን ተከትሎ በሁለቱ ሀገራት በተፈጠረው የጉርብትና መሻከር ምክንያት እንደሆነ ብዙዎች ይገልጻሉ። ጅቡቲ በሺዎች የሚቆጠሩ ኢትዮጵያውያንን ባልተለመደ ሁኔታ ከሀገሯ እንዲወጡ መወሰኗና ይህንን ተከትሎ ኢትዮጵያውያን ለሁቲ አማጽያን በግዳጅ በታጣቂነት መመልመላቸው የአብይ አህመድ መንግስት ዲፕሎማሲያዊ ኪሳራ በዜጎች ላይ እያስከተለ ያለውን አስከፊ ውጤት ያመላክታል። ኢትዮጵያውያኑን ለወታደርነት የሚገዛው የሁቲ አማጽያን በኢራን እንደሚደገፍና እስራኤል ላይ ጥቃት እንደሚሰነዝር ይታወቃል። ዶናልድ ትራምፕ የኢትዮጵያን የህዳሴ ግድብ በአሜሪካ የገንዘብ ድጋፍ የተገነባ ነው አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢትዮጵያን ገንዘብ የተገነባውን የህዳሴውን ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ሲሉ መግለጻቸው እያነጋገረ ነው። ፕሬዚዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሁፍ አሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ገልጸዋል። ከውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎ እና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀቴን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎቹ ጦርነቶች በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለአስርት ዓመታት የቆየ ነው ብለዋል ትራምፕ ሆኖም የሩዋንዳ ና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ለት ዋሽንግተን ውስጥ እንደሚገቡ ገልጸዋል ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው አለምም ታላቅ ቀን ነው ሲሉ አክለዋል ለዚህ የኖቤል የሰላም ሽልማት አላገኝም በህንድና በፓኪስታን መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም በሰርቢያ ና በኮሶቮ መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም በግብጽና በኢትዮጵያ መካከል ሰላምን በማስፈኔ የኖቤል የሰላም ሽልማት አላገኝም ያሉት ትራምፕ በቅንፍ ውስጥ በቅንፍ ውስጥ ከአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሑፋቸውን ቀጥለዋል። የሩሲያ ዩክሬንና የእስራኤል ኢራን ጉዳዮችን ጨምሮ ውጤታቸው ምንም ይሁን ምን፣ ምን ባደርግ የኖቤል የሰላም ሽልማት አላገኝም ነገር ግን ህዝቡ ያውቃልና ለእኔ ዋናው ነገር ያ ብቻ ነው በማለት አመጣውት ለሚሉት ሰላም የሚገባውን ክብር እንዳላገኙ ተናግረዋል። ሆኖም ትራምፕ ለህዳሴ ግድብ በሚል ሀገራቸው ለብልጽግናው መንግስት ገንዘብ ሰጥታ ከሆነና ብልጽግናም ለውትድርና አሊያም ለቤተ መንግስት ግንባታ አውሎት ከሆነ የሚታወቅ ነገር የለም። ኢትዮጵያውያን ግን ላለፉት አስራ አራት ዓመታት መቀነታቸውን እየፈቱ ለግድቡ ድጋፍ ሲያደርጉ ቆይተዋል። የእስራኤል ጦር ኢራንን ለማጥቃት ለአመታት አቅዶ መዘጋጀቱን አስታወቀ። የእስራኤል ጦር ኃይል ጠቅላይ ኤታ ማዦር ሹም የአልዛሜር ከቅርብ ወራት ወዲህ የጥቃት ዝግጅት ከበድ ባለ ሚስጥራዊ ሁኔታ እንዲፋጠን ተደርጓል ብለዋል። ዝርዝር መረጃ ያልሰጡት ኤታ ማዦር ሹሙ ወታደራዊ ዘመቻው ሊሳካ የቻለው ተግባራዊና ስትራቴጂካዊ ሁኔታዎች በመጣጣማቸው ነው ሲሉ ገልጸዋል። አክለውም ይህ ጥቃት ቢዘገይ ኖሮ እነዚህ ሁኔታዎች ሊታጡ እንደሚችሉና ና እስራኤልን አደጋ ላይ የሚጥል ነው ብለዋል። ለከባድና ድንገተኛ ጥቃት ምስጋና ይግባውና ድንቅ ውጤቶችን አስመዝግበናል ብለዋል። በሌላ በኩል ኢራን ዲፕሎማሲውን የምታጤ ነው የእስራኤል ጥቃት ሲቆም እንደሆነ አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ አገራቸው የእስራኤል ጥቃት ሲቆም ብቻ ነው ወደ ዲፕሎማሲው የምትመለሰው ሲሉ ከፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ተናግረዋል። ሚኒስትሩ ጥቃት ፈጻሚው ላደረሳቸው አሰቃቂ ወንጀሎች ተጠያቂ ሊሆን ይገባል ሲሉም አቋማቸውን አስረድተዋል። ሚኒስትሩ የኢራን የኒውክሌር መርሃ ግብር ሰላማዊ እንደሆነና በጣቢያዎቹ ላይ የሚፈጸሙ ጥቃቶች ዓለም አቀፍ ሕግን የጣሰ ነው ሲሉም ገልጸዋል። ኢራን ራሷን የመከላከል ሕጋዊ መብቷን መጠቀሟን ትቀጥላለች ያሉት ሚኒስትሩ አክ የኢራን የመከላከል አቅም ለድርድር የማይቀርብ መሆኑን ግልጽ አደርጋለሁ ሲሉ አስረድተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከእስራኤል ጋር ያለውን ግጭት ለማስቆም ፈረንሳይን ጨምሮ አውሮፓውያኑ ሀገራት ለኢራን የዲፕሎማሲ ፕሮፖዛል የዲፕሎማሲ ፕሮፖዛል እንደሚያቀርቡ ተናግረው ነበር። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለእስራኤልና ኢራን ግጭት መፍትሄ ማግኘት እንደሚቻልና ሩሲያ ሁለቱንም ሀገራት በማናገር ላይ መሆኗን አሳውቀዋል። ፕሬዚዳንት ፑቲን በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ መድረክ ላይ ባደረጉት ንግግር የራሳችን ፕሮፖዛል አለን ሲሉ መናገራቸውን ቢቢሲ ሞኒተሪንግ ዘግበዋል። ሆኖም በምንም መንገድ ቢሆን እያደራደረን እንዳልሆነ ሊታወቅ ይገባል። አሁን እያደረግን ያለነው ሀሳቦችን ማቅረብ ነው ብለዋል። ፑቲን አክለውም ለሁለቱም ሀገራት ተቀባይነት ያላቸው መፍትሄዎችን ማግኘት ይቻላል፣ በኔ አስተያየት እንዲህ አይነት መፍትሄ ያለ ሲሉም አስረድተዋል። አድማጭ ተመልካቾቻችን የሰአቱ የሮሃ ቲቪ ዜናዎች የተከታተላቻቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም